ላስዳ እንደዛ ህይወቴን አመሰቃቅለሽ። ከዶክተር አብይ ጋር ተምሬያለሁ ብለኸኛል። ስንታፍ ነበር የተማራችሁ አብራችሁ? ከአብይ ጋር አብይ ጋር አሳ ሶስተኛ የኢትዮጵያ አየር መንገድ እና ለኢትዮጵያ ህዝብ ለጆን ዳኒኤል፣ ለልጄ ለጆን ዳኒኤል ይቅርታ እንድታደርጉለት በእግዚአብሔር ስም እጠይቃለሁኝ። እያጎረሰች አስተማሪ ሆነ አብሮ የተማረው ወላጅ ሆኖ ሲመጣ

አባትሽን እኮ ነው፣ ልጅ ስለነበር አባትሽን አንቀጣውም ብሎ በሰዓቱ ደግሞ ካላወቅሽ እውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድር ነው። አሁንም እየነገርኩ ነው። አባትሽን ለምን ወለድከው ለምን ረጨ ተብሎ ፍሬው ተቀጠቀጠ። ለዚህ ነው ነገርኩ። ፋይል ምታወጡ ሰዎች ግን የሆነ ድሮ የምታውቁትን የጓደኛ ፋይል ነገሩ ካለፈ ምናምን በኋላ ፋይል አውጥታችሁ የምትዘረግፉ ሰዎች ምናችሁ ነው የሚያማችሁ? አሁን እሷ አጎት ለምን እንዳሌላት መናገሩ ለምን አስፈለገ? ለአባቷ ምን አይነት ምልከታ እንዲኖራት ለምን ደግሞ አታቆለም? ከዶክተር አብይ ጋር ተምር ያለው ብለኛል። እሱ አንዴ ይለፍልኝ። ባለፈው የሆነ

እኩል በተመሳሳይ ማድረግ ነው የተመረቃችሁት። አሁን ፍቃቴ ሊሆን ይችላል እኮ ምን ይታወቃል። እዚ ጋ እንሰማለን አንፈርድም ነው እንጂ አብሮት ሊማር ይችላል። ዝም ብለን ኧረ አይሆንም ምናምን ብለን እንትን ከምትል አይታወቅም፣ ቤስት ፍሬንድ ሊሆኑ ይችላሉ። እኛ ምንም የምናውቀው ነገር የለ። እዚ ጋ አይ አልተማርክ ምናምን ማለት አንችል። እንሰማለን አንፈርድም ነው ነገሩ። የነገሩ እውነተኝነት እንዲገለጠለ ከፈለክ በሌላኛው አቅጣጫ ቁምና

በቃ ዘላለው ማንም ሰው እንዳድን ዘላለሁ። ቆይ ቆይ እንዳዘል ራስህ እንዳታጠፋ ምክንያት ላይ የበላቸው ይበላቸው ይሄ ይልቅ እንደውም አንዳንድ ሰዎች አንዳንድ ሰዎች ነው ያሉት። አንዳንድ ሰዎች በአሁኑ ሰዓት ከሰው በላይ ቁስ እንደሚያስቀድሙ ማንም ሰው የሚያውቅ ነው። አንዳንድ ሰዎች እሱ ከፎቅ ወርዶበት መኪናዋ ትጨፈለቃል ለየላኛ ፓርቷ ሊጎዳ ንትጨፈለቅ ስለምን ቶሎ ብለህ መኪናህን ዞር ታደርጋለህ። ልጁ ዘለለ አልዘለለ ምን አገባ። እንደውም በዛኛው ዞር ያለ መገብት እራሱ እንዲህ ቢሆንስ ያለማ የቤት ቁንጅና እንዴት አየኸው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ከፈተው። መጸለይ ማይለበትም መጸለይ ማይለበትም። የቤትን ቁንጅና እንዴት አየው? ቴሌግራም ላይ ላከችልን ቪዲዮ እኮ አልከፈትከውም። ያን የመሰለ ሰውነት ሙት አሁን ከፈተው። ቤት እንዴ ደወለች እንዴ ጸልይ። እነ ቾንቤ ጋር ደውለ ለምን አትዝናናም? ቤቲን አስባት። በዚህ ፀጉር ጸልይ ፈጣሪስ ሊሰማ ነው? በቃ ጸጉርን ተቆርጠ፣ ረጋ ብለህ ትጸልያለህ። አቁመው፣ አቋርጦ አሁን፣ ሐሳብ ተበታትኗል። በቃ አቁም፣ አቁም፣ አቋርጥ፣ አቁም፣ አቁም። እንዲህ አይነት ጸሎት የለም። በቃ ይበቃል፣ ሐሳብ ተበታትኗል። አቁመውና ሌላ ጊዜ ትጀምራለህ። አንተ እኮ ጻድቅ አይደለህም። በቃ አረፍ፣ የግድ መጸለይ የለብህም። ጸጉርን ተቆርጠ ትጸልያለህ። ይበቃል፣ አቁም። ሌላ ጊዜ ጸልይ። ብልግና ነው። ይሄን ያሰብክልት ትጸልይ? ነውር፣ ብልግና፣ ብልግና ነው። ይሄን ያሰብካት ትጸልይ? ሐሳቡ ተበታትኗል። በቃ በቃ፣ ዝጋው፣ ዝጋው፣ ዝጋው። የስ ነውር ነው። ፈጣሪ ፊት ቆመ እንዴት እንድትጸልያል? እንዴት እንድታስባለ? አሁን ደሞ ለጸሎት ቆመ። ነውር፣ ብልግና። ቤቲ ምናምን እያልክ ሴት ታስባለ ፈጣሪም አዝኖብሃል። ከዚህ በኋላ የአንተ ጸሎት አይሰማም። ፈጣሪም ተቆጥቶዋል። ይሄ ንቀት ነው። ፈጣሪ ግን ንቀከዋል። ሌሎቹ በተመስጦ የሚጸልዩትን ጸሎት አንተ እንዴት መጸለይ ከበደ? ሌሎቹ እኮ እንዳንተ ብልግና አያስቡም። ለጸሎት ቆሞ አንተ ግን የተረገምክነ የተረገምክ በቃ፣ ጸሎት ላንተ አይሆንም። ስለዚህ ውጣና እንደ ሌሎች ሰዎች ፈታ በል። ምን አስጨነቀ? ሂድ ውጣ በቃ ተወው ጸሎቱን። ሄደልኝ። ጎበዞች በደንብ ስሙኝ። የምር እኮ እንደ ቀልድ የሚታይ ቪዲዮ አይደለም። በጣም በጣም ትልቅ መልእክት ያለው በጣም እውነት ላይ የተመሰረተ ቪዲዮ ነው ብዬ ነው የማስበው። እንደ ቀልድ የሚታይ በጣም ትልቅ መልእክት ያለው ትልቅ ትምህርት ያለው ቪዲዮ ነው። እናንተ ፍረዱ። መኪና የለኝም፣ ቤት የለኝም፣ ብር የለኝም ግን ማግባት ይፈልጋሉ። እቤት ላገባ ነው ቢስ ጠይቃቸው። ልጅ ነህ ገና አሉኝ። 33 ዓመት ልጅ ነኝ ግን እና ከነ ማስረጃ አቀረብክልን። ከዚህ በላይ እንዴት ልጅ ነው? እድሜ ቁጥር ነው፣ ስ እድሜ ቁጥር ነው፣ ግን አንተ በተግባር ያሳያል ልጅ መሆን በተግባር። ስለዚህ ገና ስ እስከ አርባ ምናምን ወይ ደግሞ እስከ አምሳ ጠብቅ። ምናልባት እስከዛ ኮ ልታድግ ልትበስል ትችላል። ቶሚ ቶሚ አወራኝ እንጂ ምን ፈለግሽ እንዴ? ላስረዳ እኮ እንደዛ ህይወቴን አመሰቃቅለሽ ረላሽ አረክፋት አክፋት የምር እናንተ ነው ይማር። አንዳንድ ደግሞ የምር እንዴ ነው ተንኮል ለክሬቲቪቲ ምናምን ነገር እንደዚህ አስ ብቻ ግን የተመታችሁ የሰራ ሰው በጣም የተመታ ሰው የኢትዮጵያ አየር ለኢትዮጵያ ህዝብ ለጆን ዳኒኤል ለልጅ ለጆን ዳኒኤል ይቅርታ እንድታደርጉለት በእግዚአብሔር ስም እጠይቃለሁኝ። ከሰራው ስራ አንጻርና ከረዳው ሰዎች አንጻር ለሀገሩ ከሚያደርገው አገልግሎት አንጻር ታይቶ ባጠፋው ጥፋት ይቅርታ እንድታደርጉለት በእግዚአብሔር ስም እጠይቃለሁ። አየር መንገዱን የመርገን ሪል እናትን እኔ በጣም የሚያሳዝነኝ ከሁሉም ነገር በላይ የምር የሆነ ልጆች ላይ ወይ ደግሞ ወጣቶች ላይ ምናምን የነገር ሲደርስ የእናቶች ጭንቀት የእናቶች መረበሽ፣ እሷ ምን ያህል እንደተጨነቀች ለእናንተ መገመት ያቅታል። እሱ እዛ እስር ቤት ሆኖ ከሚጨነቀ ከሚረበሸው በላይ የእሷ ስንትና ስንት ጥብ እንደምትጨነቅና ምን አይነት ሌሊቶችን ምን አይነት እንቅልፎችን እንደምታሳልፍ ለእናንተ መገመት ይከብዳቸዋል ብዬ አላስ ማንኛውም እናት ልጇ እስር ቤት ሆኖ የሰላም እንቅልፍ ትተኛለች ብዬ አላስብም። እኔ ግን በጣም ያሳዝነች ያን ወረዱ የሚባለው ወርዶ ቢሄዱ ሁሉም የራሱን ህይወት እየኖረ ነው። ይሄ ሁሉ ነገር ባልተፈጠረ ነው። ትንሽ የአንድ ደቂቃ ትግስት ማለት የስንት አመት ጸጠት ያስከትላል እንደሚባለው ማለት ነው። ዛት ዋንጀለስ በጠዋት ስትደውልለት ምንድን ነው? ቆይ ሞተር ጋር ነው እንደ ደወልኩ ይሄ ሞተር እንደሚነዳው ምናምን ጀለስ እሱ ነው ምንድን ነው እሱ

ነቀለዋት፣ እኮ ጸጉር ምንድን ነው እሱ? ኢትዮጵያ የኢትዮጵያ እናቶች እንደዚህ ነው የሚያደርጉት።

ትችላለ፣ ትችላለ ቦስ ይችላል። በቃ እንደውም ወደኋላ ነው ማስገባው። ያስገባል። እንኩ ክፈሉ። ጨምር እንጂ ምንድን ነው? አፈለ የታራበው መሰለ እንዴ፣ ለቀይን ለሀብታም የምታሽቀብጡ ሰዎች፣ ያው ከዚህ ያነሰ ነገር እኮ አጣሉ ለምን በቃ ይሆነ ከተቃወማችሁ፣ ይሄ ነገር ልክ አይደለም ምናም ብላችሁ የራሳችሁን ሀሳብ ካቀረባችሁ ምናምን አይሆንም ወይ ከስራ ትባረራላችሁ፣ ወይ ደግሞ ሌላ እርምጃ ይወስድባችኋል። ስለዚህ ያላችሁ አማራጭ ዝም ብላችሁ የሚያደርገው ነገር ሁሉ እያሽቀበጣችሁ፣ የማያስቅ ቃል ድራዞ ሲናገር አውቃችሁ እየሳቃችሁ

ያለች ያበደ አጎራረስ ነው። ነው ምንድን ነው ታያለሽ እንዴ ሰው ልጅ ተቀመጥ ነበር ኖ ኖ ኖ ባዶ ነው እንዴ ታይም ሳይሆን ማን ነበር እንደዚህ አይነት ነገር ጀመረች ቁጭ በይ ስንት ነገር አለ ዝም ብለሽ ይቅርታ ምንድን ቆይ ቁጭ በይሽ

ወይኔ በላቸው። ቆይ ግን የምር የኔ ጥያቄ እንደዚህ አይነት ቪዲዮ የምሰሩ ሰዎች እቤት ወላጆቻችሁ ምናምን፣ አይሁን ይህ ቪዲዮ ማለት ስልክ አይጠቀሙ ነው ወይስ ምንድን ነው? ቆይ አሁን ማዘር ፋዘር ምናምን ቪዲዮ አይደርሳቸውም? በሆነ አጋጣሚ ቢያዩስ? ቆይ እስኪ ይህን ቪዲዮ እሺ፣ ሰው ሲመረቅ ኮንግራቹሌሽን እንላለን። ሰው ሲሞት ምን እንላለን? ፒ በርዝደይ እንዴ ሰው ሲሞት ሀፒ በርዝ ዴይ ነው የሚባለው? እንዲህ ይቻላል? እንደ እንደዚህ ያለማወቅ ይቻላል ሰው ሲሞት

የብር እኔም እንደሆነ አላውቅም ትልቅ ሰው እንደዚህ ፈታ ሲል እንደዚህ ሲጨፍር ምን ሲል ምናምን ለምን ድድ ደስ እንደሚለኝ አላውቅም፣ ግን ይመቸኛል። እንደዚህ ፈታ ሲሉ ምናምን በቃ እንደውም ከወጣቱ ምናም በላይ እኔ የሚያዝናናኝ ትልቅ ሰው እንዲህ ሲጨፍሩ ምናምን በቃ የሆነ ኢንተርቴን የሚያደርገኝ እኔ እንደ ግል ማለት ነው። እኚህ ፋዘር አሁን በቃ ይመቻቸው ይመቻቸው። ቁራሌው አሮጌ ጌታው ብረት ብረት ያለው ቁራሌው እንደ እሺ፣ ቁራሌው ብረት ብረት ያለው ቁራሌው

ጣፋ ብረድስት አለ? በቃ ሽጥላት። ቤት ያለውን የማዘር ምናምን ካለ ወይ ደግሞ የምትጠቀሙ ካለ ራስ ሽጥላት። ምናልባት ደግሞ ሽጠ ደንበኛ ልትሉት ይችላል። በዛ መልኩ ቀጣይ ደግሞ አለ አለ እያልክ እቃውን እየጨረስክ ወይ አብስላት ያለንበት ሁኔታ በዚህ ከቀጠለ። አሁን የደረሰን መረጃም የባለገመዱን ኤርፎን ሲጠቀም የተገኘ ማንኛውም ግለሰብ ከ1000 እስከ 1500 ብር ድረስ ቅጣት እንደሚኖረው ተገልጿል። እንዲሁም ግራኝ ሆኖ የተገኘ ማንኛውም ሰው እስከ 2000 ብር ድረስ የገንዘብ ቅጣት እንደሚኖርበት አሳውቋልም። በፀሐይ ጃኬት ማድረግ 3000 ብር፣ ሲምል የተገኘ ማንኛውም ግለሰብ 4000 ብር፣ መንገድ ላይ ማስነጠስ ማሳል፣ እንዲሁም መናፈጥ የመሳሰሉ እኩይ ተግባሮችን ሲተገበር የተገኘ ማንኛውም ግለሰብ ከ5000 እስከ 10000 ብር ድረስ ቅጣት እንዳለበት አሳውቋልም። እንዲሁም ስልኩ ከ20% በታች ሆኖ የተገኘ ግለሰብ እንደየስልኩ ብራንድ ከ10000 እስከ 20000 ብር ድረስ ቅጣት እንደሚኖርበት አሁን የደረሰ መረጃ አሳውቋልም። ይህን መረጃ ይዤላቸው የቀረብኩት እኔ ናሆም ማትሪ ተግባራዊ ሆኗል። ያው ሰሞኑ ሰምታችኋል። የፌስታል ነገር በፌስታል የተጀመረ አይቀርም አይቀርም እነዚህ ነገሮች ምናምን መንገድ ላይ ስትሄድ እርምጃ አንተ እንዴት እንዴት የምትራመደው ና ስትራመድ የሆነ ምንድን ነው ኮሪደሩን በደንብ ረገጥከ ወደፊቱ

የአንድ ብሩን ፌስታል ይዞ መገኘት ከሁለት ሺህ ብርም እስከ አምስት ሺህ ብር የሚያስቀጣው አዋጅ በዛሬው እለት የጸደቀ ነው። ስለዚህ ስሙን እራሱ አትጥሩ። ስም ከጠራ ደግሞ ስም

ንብር ልዝ ሽሽ ንገሪኝ። አንድ ሺህ ብር በቃ እሺ። አንድ ሺህ አንድ ሺህ ብር በቃ እሺ። ብሩ እራሱ ተመናለሁ ነው። ነው ባለው ቆሎ ነው ምናምን ነው ም ላድርጋት፣ ማርያም የአንተ ካልሲ አንሶ ነው? ሌላ ቤት የሚያጠንባ ነገር ይዘህልኝ የመጣሁት ወይስ ቤቱን አርአር ማድረግ ነው የፈለከው እንዴ? መቶ ሺህ ብር ነው እኮ የገዛሁት ድመቷ። እኔን ስታገባኝ አምስት ሺህ ብር ጥሎሽ አልገዛህልኝ ሰውዬ ሚስትህ ራሱ ስጦታ ገዝተህላት ማታስደስትበት ሀገር። አሁን እኔ ሚስቴን እንደ ነጮቹ ድመት ገዝቼ ውሻ ገዝቼ አምጥቼላት ውዴ እችን ድመት ላንቺን ያመጣሁልሽ መቶ ሺህ ብር እኮ ነው የገዛባት ብዬ ስሰጣት አስባችሁታል? አንተ ጤፍ አልቋል፣ ድመት መቶ ሺህ ብር ትገዛለህ? ቤት እንድታጠነባ ነው? ቤቱን ማን እንዲያጸዳል ነው? ሶፋ ስር እንደዚህ ትጸዳዳለች ማ ከባሩ እኛ ሀገር ያሉ ሚስቶች በቃ ስጦታ አያውቁም። ስጦታ አታውቁም። አካለጤንነት አካለጤንነት አካለጤንነት፣ ስፖርት አንቺም፣ እኔም፣ እሱ ስፖርት እየሰራችሁ ስሩ። ስፖርት አስቤ አንድ ሁለት አንድ ሁለት አንድ ሁለት የራሱ ስፖርት ለሁሉም ስፖርት ለሁሉም ስፖርት ለሁሉም እንቅስቃሴ ሁሉ ስፖርቶች ናቸው ስፖርት ስፖርት ለጤንነት ስፖርት ለጤንነት አባቱ እንቅስቃሴዎች ሁሉ ዳንስ ናቸው። እንቅስቃሴዎች ሁሉ ስፖርት ናቸው። ስፖርት ስሩ። ምንድን ነው እሱ? ቆይ እንደዚህ ተነቃቁ። ቤት ውስጥ በቃ ስፖርት ድብድብ በሉ። ምንድን ነው? ፈዛችኋል እኮ እንደዚህ ስሩ። በቃ ምን አንዳንድ ሰው እንኳን ለ2030 አዲስ ዓመት ዘመን መለወጫ በሰላም አደረሳችሁ። እዚህ ጋር ማሳያችሁ 2030 ያለ ዘይት ነው። የትም ያልተቆላለ የትም ያልተንተከተከ ነው። አንድ ሚሊዮን ሁለት መቶ ሺህ ብር ካሽ ወይም ደግሞ 600 ሺህ ብር በባንክ አመሸት ከነበረው አምስት ሊትር ዘይት አሁን ያለ ነው። 2017 አይደል? ከ13 ዓመት በኋላ 2030 ላይ ሁለት ሚሊዮን ምናምን ብር ይገባል። ኑሮ በዚህ ከቀጠለ በአሁን ያለበት 1500 ብር ነው። በ13 ዓመት ውስጥ ከ1500 ብር ይነሳ እና ሁለት ሚሊዮን ምናም ብር ይገባል። አታስፈራራም ብር፣ አታስፈራራን፣ አታስፈራራን።